ሶሻል ሚዲያ ላይ ያላገኘ ናቸው ያላወጣቸው መታየት ስሙ ስሙኝ ማለት የማይከብድ ትልቅ ዓሊም አሉ። የዶክተር ጀይላንን ሐፊዘሁላህ አሉ የሚሏቸው ደረሳ ናቸው። ትልቅ ዓሊም ናቸው። ይኸው ከቲኒሸሰሚን ጀምሮ ቱሲጣ አሁንም ድረስ አሁን እስካለው ቀን ድረስ እየቀባቸው ያሉ ሸር ናቸው። ከሳቸው ዒልምን ብቻ የለን የተማርኩት ወላ የሚላቸው እስካሁን ድረስ በቀጥታ ፈትዋ መልሰው አያውቁም። ሀያቸው ቤት ውስጥ አጓዳ ላይ ያለ ፈትዋ ተጠይቀው አራቱ መዛባል ላይ ዝርዝር ሰው ይላሉ። እንደውም ውሳ

በሐዲሱ ልትታዩአቸው በሐዲሱ ነው የሚመስሉት። ላይ ስትቀሩ ፉቃሃ ነው የሚሄደው ተፍሲር ብቻ ነው ሌላ ማለት ነው የሆነ ጋር ሌላ በተለይ ሌላ ማለት ነው አላህ ሐያታቸውን እናንተ ከእሳቸው የወሰድኩት የዘን የዘገንኩት ነው ለእናንተ አጥቼ መስጠት የምችለው እሳቸው ሳቸው ባይኖሩ እኔ ጎድሮ ነው።